ራሴን ቀርቶ ቤተሰቦችን እቀይራለሁ ብዬ ነው የወጣሁት፣ ግን አልተሳካም። ገንዘብ ያላችሁ ከገንዘባችሁ፣ ገንዘብ የሌላችሁ ከዱአችሁ። እሺ፣ ሰላም አለይኩም። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያኑ ወንድናቶች በያላችሁበት ሰላምታ ይደርሳችሁ። ይቺ ምስሉ ላይ የምትመለከቷት እህታችን ከጎን ያለችው የእናንተ እህታችሁ ስደተኛ ናት። ለስደተኛ ስደተኛ ቢያንስ ብትረረዱ የሆነ ነገር ብቻዋን አቅም ስላጣች እኔ ጋር መታለች፣ እና ሁላችሁም ይህ ቪዲዮ ሼር እያደረጋችሁ በተለይ በተለይ ቲክቶክ ላይ ቆርጣችሁ ለሀይባ እንዲደርስ አድርጉላት። በናታችሁ ቢያንስ ይቼታችን ተርፋ ከጭንቅላቷ ላይ ደም መፍሰስ እየታየ ነው እና ደም መርጋት እየታየ ነው ብለዋታል። ስደት ብዙ ቆይታለች። ከስደት መልስ ደግሞ አገሬ ላይ ሰርቼ እለወጣለሁ ብትል ይህን ያክል ህመም ደረሰ። በእናንተም እንዳይደርስ ይህን ቪዲዮ ሼር እያደረጋችሁ ለሀይባ አድርሱላት በእናታችሁ። ምክንያቱም በእናንተም በእኔ ላይ ይደርሳል ብላችሁ ነው ሼር ማድረግ ያለባችሁ። ቢያንስ አቅም ያጣችሁ አረዳትም እኔ ቢያንስ ገንዘብ እጥረት አለ ካላችሁ፣ ሼር እያደረጋችሁ በስልካችሁ ብቻ የዚችን ህይወት ማትረፍ እንችላለን እና እኔም እዚህ ጋር የመጣችው ከፍላኛ አይደለም። ቢያንስ አዝኜላት ነው። እናንተ እንዲደርስላት ቢያንስ በገንዘብ መርዳ ቢያቅተኝ ልና ሀይባ ደርሱ። ገንዘብ ላላቸው ደጋግ ኢትዮጵያውያን አሉ፣ ለነሱ ደርሶ ይሄ እሷን ህይወታችን አትርፋን። ቢያንስ እሷ ደግሞ ለእኛ የምትደርስብን አቅም እና ደረጃ ደርሳለች ብዬ አስባለሁ እና እኛ ይህችታችን ከራሷ ማንድ በተሰማት አላችሁ። ስክሪኑ ላይ አካውንቷን አስቀምጣለሁ፣ ስልኳን ማስቀምጥላችኋለሁኝ። እባካችሁ ድርሱላት። ቲክቶክ ላይ እኔ እንደዚህ ቪዲዮ አልሰራሁም እስካሁን ቀርጬ ማለት ነው። እና ይችታችን በጣም አሳዝናኛለች። ልቤን ነግታኛለች። በስደተኛ እንደዚህ ሰርቼ ለወጣለሁ ባለት እንደዚህ ህመም አይድረስባችሁ በሁላችሁም ማለት ነው። እና ይሄ ቪዲዮ ሼር እያደረጋችሁ ለሀይባ አድርሱልኝ። እሷም ካለችበት አንድ በቷት ተሰማት አላችሁ የሚያክል ቆይተሻል። አሁን ዶክተሮቹ ምን አሉሽ? እስከ ስንት ቀን ይቆያል? በአፋጣኝ ነው የተባለችው። በአፋጣኝ ድረስላት ቢያንስ እስከ አራት መቶሽ ከዛ በላይ ተጠይቃለች ማለት ነው እና እስኳም ከእሷም ድረሱልኝ እያለች ነው። ትንስ ድምጭ ጨመር አርግሽ፣ ቢያንስ ከምችለው አቅም ታማለች። ግን ትንስ ከእሷም ክርስቲያን ወገኖች ሰላም ብያለሁ። ሴቶችም ወንዶችም ኢትዮጵያ ሆናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ በፊትም አረብ ሀገር ሄጃለሁ። እንደ ማንኛውም ስደተኛ ሰርቼ በሰላም በደስታ በፍቅር ተመልሼ አገሬ መኖር ጀምሪያለሁ። ከመጀመሪያ ስደት ተመለስኩ ልክ በአስር ዓመት የመለሽ ወደ ስደት ይሳካል ብዬ ብዙ ነገሮችን፣ ውጣ ወረዶችን፣ ብዙ መሰናክሎችን አለ እዛ ተደረስኩኝ በኋላ ለሶስት ወር ያህል ተሰራሁኝ ጥርሴ ነው ጥርሴና አሞኝ ያሰር ይዛ ሄዳ ጥርሴን አስነቀለችልኝ። እንግዲህ በጥርሴ ምክንያት ሆኖ ያጋጠመኝ ምክንያት ችግሩ ምን እንደሆነ አላውቅም። አላ የወቀውት የአውፃ ሰርት አንገት በላይ ስሊካር ተነስች የቅንጥላት ኮፕሬሽን ያስፈልግሻል የተባልኩት እዛ ማለት ነው፣ ሳውዲ። ያውም ሆኖ አላሞኩም፣ ቀጥታ ወዲያ አገሬ መግባት ነው ያለብኝ፣ ይህን ነገር ማረጋገጥ ተሞኩም፣ አገሬ ተሻርኩም፣ አገሬ ወዲያ አገሬ ተመልሼ ልጆች ጋር እንኳን ብለ ቃል አልኩ ምጅ ላይ ያለችውን ጨፍጭፊ አዲስ አበባ አጠቃላይ የአኒት ሆስፒታል ገብቼ ሁሉም ነገር ቼክ አድርጊያለሁኝ። እዛም ደግሞ ቅንጭላሽ ላይ የሚያሳየው የደም መኳተር ነው። ይሄ ነገር ቶሎ ብሎ ለሞት ታይሆን ሰውነትሽን ፓራላይዝ የማድረግ እድሉ ሰፊ ስለሆነ ጊዜ አይሰጥም። ተላይ የሚታይበት ነገር ከሆነ እዚሁ እኛ ጋር መሰራት ይቻላል። ይሄ ግን ውስጥ ለውስጥ ስለሆነ ምናልባት በስልምድ ነገር ምሳብ ሊሆን ይችላል። ሌላ መድኃኒት ሊሰጡች ይችላልና ቀጥታ ወደ ጥቁር አንበሳ እና ደግሞ ሌላም ሆስፒታል አለ፣ የተሻለ ወደ ሁለቱ ሁለት አንዱ ለእኛ የተሻለ የምንለው ጥቁር አንበሳ ነው። ወደ ጥቁር አንበሳ ሪፈሩን እንጣፍልኝ ሲሉኝ፣ እኔ ወላሐት አይደለም ጥቁር አንበሳ ገብቼ የምታከም በቀርቶ የትራንስፖርት እጅ ላይ የለኝም ነበር፣ ወደ ክፍል ሀገር የምገባበት ማለት ነው። ያንም ሁሉ ትንትና አድርጌ አስረዳኋቸው ለዶክተሮቹ። ያው እኛ ማዘዝ አልነበረብን፣ ፈቃደኛም አይደለንም። ይሄ ነገር ግን ወደ ሌላ ነገር ቶሎ እንዳይረማመድ ብሽ ባለበት እንዲቆይ ብቻ ረጅም ጊዜ ብለን የሁለት ወር መድኃኒት እናዝልሻለን አሉ። የሁለት ወር መድኃኒት ይዤ መጣሁ። ያንም መድኃኒቱን እየወሰድኩኝ ነው። መድኃኒቱን በወስደውም ለውጥ አላሳየኝም። የተሻለ ምንም ነገር አልፈልሰኝም። እንዲሁም ቅንጭላት እየከበደኝና ትንቀሳቀስ እራሱ አቅሜን እየረታኝ ነው የመጣው። እንግዲህ ይህ ነገር በእናንተ በእህቶችም በወንድሞችም ኢትዮጵያዊ በሆነ በማንኛውም ዓለም ሰው በሆነ አይድረስበት ነው የምለው። እኔ ታዝት ተወጣ ብዙ ነገሮችን አሳድፊ ነው ወደ ስደት ስወጣ ብዙ ነገሮችን አሳልፌ ነው። ያው ነው ደግሞ ያልጠበቅኩ ድብዲያ ነው የሆነ ለኔ ከመ ቤት አይሆን ይለን ማ ቦታ ለን ተሰብሯል። ይህ ስነ ልቦና ጫና ራሱ ደርሶብኛል ማለት ይቻላል። በዚህ ብዙ ነገሮችን አስቤ አቅጄ ራሴን ቀርቶ ቤተሰቦች እንቀይራለሁ ብዬ ነው የወጣሁት። ግን አልተሳካም። ገንዘብ ያላችሁ ከገንዘባችሁ፣ ገንዘብ የሌላችሁ ከዱዓችሁ ካንሰር ነው ተብሎ እንኳን ተስፋ ሳይቆርጥ እየደናኑ ነው፣ እንኳን ይሄ አይቀለሉም ማለት ነው። እና እንግዲህ አሰላሙ አለይኩም ብለምትላ በረካቱ ትንሽ ቪዲዮ ያልገባሁት ጥርሴን ስላመመኝ ያው፣ መነሻዋ ጥርሴ እናሙኛል ሰሞኑን። እና ሰው ፊቴ ስላበጠ ትንሽ በካሜራ ፊት ያው ቀርቤ እደብራለሁ። ለዛ ነው ጥርሴን ስላመመኝ ነው። እና እንግዲህ ሁላችሁም በያላችሁ በሰላማችሁ ይብዛልን እና እህታችንም እርዷት ማለት ነው። ወላሂ ሰው መሆን እንግዲህ ሰው መሆን ሰው ለመሆን በቂ ነው እና አንድ አንድ ነገር አንድ ብር ሁለት ብር ራሱ በዛ ሀገር ብትልኩላት፣ አስር ብር ሀያ ብር ብትልኩላት ለእሷ ትልቅ ነገር ነው። ህዝብ ሲመነዘር ሲደርሳት ማለት ነው እና እንግዲህ ለልጆቿ እናትርፋት ማለት ነው እህታችንን ልጆቿን ጥላ ስደት ተመኝታ ስደት የሚሄድ ሳይሳካላት የሄደችበትን እንኳን ያክል ሰዓት ሰራ ነው የተመለሰችው። ሶስት ወር ማለት እንግዲህ ምንም ያክል አይደለችም። እዛ ደርሳ እንደተመለሰች ነው። እና ቅንጭላት ህመም ደግሞ በጣም ከባድ ነው። ታቆጣላችሁ። ልክ እንደዚያች እንደ ፋጡም አብዱረህማን ማለት ነው፣ እንደታችን እንደሷ ማለት ነው እንግዲህ ያው፣ እሷን ጉረሮዋን፣ ያችም ይችም። ቅንጭላት ማለት እንግዲህ የሁሉም የሰውነታችንን አካል ተቆጣጣሪ ማለት ነው። እና አሁን እሷ እንግዲህ ቅንጭላቷ ተይዟል። ቶሎ እንግዲህ ሰውነቷን ፓራላይዝ ሳይሆን ቶሎ እንድረስላት ወደ ሕክምና ትድረስና ታክማ አድና እህታችን ደስታውን ደግሞ ሁላችሁም እንካፈላለን አድርገን ሁላችሁም ተባበራት። ወላሂ እንጃ አንዳንድ ጊዜ አሁን ከሌና ከሌ ተጋቡ ከሌና ከሌ እንደዚ ኮኑ ሲባል ቪዲዮውን ሸር እየተደራረገ ወላሂ ቫይር ሊወጣል ቶሎ ማለት ነው። ብዙ ሰየዋል፣ ግን እህቶቻችን እንርዳቸው። እንደዚህ ሲባል ደግሞ አብዛኛውን ጊዜ ችላ ማለት አለ። ለምን ነግበኔ? ለምን አንልም? እኛ ላይ የሚደርሰው ነገር እንዴት ይታወቃል? ስደት ላይ ሆነን የሚያጋጥመን ብዙ ነገር አለ እኮ። ስንመለስ ሀገር አሁን እዚህ ላይ ሀገር ራሱ መተው ማለት ነው። ሰውነታቸው ስንት ኮላሌት ኢንፌክሽን የፈጠሩ አሉ፣ ስንት ነገር በህክምና ላይ የሚሰቃዩ አሉ። በሱ ባለንበት እንኳን አካባቢ ማለት ነው፣ ሆስፒታል አጋጣሚ ሰይጀ ሲሄድ ወላሂ የማየው ስንት ነገር ከስደተኞች ሀኪም ቤት ውስጥ አለ፣ አልጋ ይዘው የሚያለቅሱ እና አላህ እንግዲህ ከዚ አይነት በሽታ ላይ ጠብቃችሁ ሁላችሁንም በጤና መታችሁ ከልጆቻችሁ ጋር የምትኖሩ አለህ አድርጋችሁ። እናንተንም ሁላችሁም ይህ ቪዲዮ ሼር እያደረጋችሁ ለብሬክስም ለሀቢባም ሼር አድርጉላት ማለት ነው እንሻአላ። እና ያው እህታችን ንርዳት ነው እንርዳት፣ ወላ አምስትም አስርም እህታችን እናድናት። ወላ ሰውም አንምረጥ እከሌ ነው እኮ እከሌ ነው እኮ አንባባል። እሷም ደግሞ የእናንተ ምስጋና እንሻአላ በሚዲያ ላይ እንደዚህ ቀርባ ዲና ታክማ ህክምና ምን ላይ እንደደረሰም እንደዚሁ ቪዲዮ እየሰራች ኢንሻላህ ለእናንተ የምታስተላልፍላችሁ ትሆናለች። ሁላችሁም እርዷት፣ ወላሂ ሰ የሆነ ሰው ማለት ነው እንደው እህቴ እናቴ የምትሉትን ልክ እሷንም እንደህታችሁ አይታችሁ፣ እንደው አምስት አስር እርዷት። እና ይቺ ልጅ ቶሎ ወደ ህክምና ገብታ ድናለን። እንግዲህ እሷን ማዳን ማለት ወላሂ በተለይ አሁን እኛ ያለንበትን አካባቢም አቀስታ ከተማ ነን ማለት ነው። አቀስታ ማለት እንግዲህ ብዙዎቻችሁ አቀስታ የት ነው ትሉኛላችሁ። አሁን ምሳሌ ከቁምልሻ ወደዛ ያላችሁ አታቁትም። አቀስታ ወደት ነው ትሉኛላችሁ? አቀስታ ማለት እንግዲህ ቦረና አካባቢ የምትገኝ ገነት አካባቢ የምትገኝ አገርናት ወደ ከላላ መሰደው መንገድ ላይ ማለት ነው። እንግዲህ ሁላችሁም በዚህ በእኛ ማለት ነው በኮሜንት እየገባችሁ አሳውቁን። አካውንቱንም እንልክላችኋለን። ቁጥሯንም እናስቀምጣለን። እህታችን ደግሞ ደስታውን ኢንሻአላህ መታ ያው ዌብ ስርዓት ዜና እንነግራችኋለን ማለት ነው። አዎ እንዳይርዝባችሁ። እና ይሄ ልብስና ጥርስ የማይሸፍነው ነገር የለም ይባላል። ይህን እመኑ በራሳችሁም ይደርሳል፣ ወቁ ማለት ነው። በተለይ በስደተኛ ናችሁ እና ሁላችሁም ተጠንቀቁ። ይችን ልጅታችንን አትርፋት፣ እንዳይርዝባችሁ። በተለይ ለሀይባ ደርሱልኝ፣ ምሬ ነው ቢያንስ ብዙ አትርፋችኋል። እዚህ ሚዲያ ላይ እየመጣ የሚቅመውን የሚያጨሰውን ሁሉ እየረዳችሁ ግን ይችን እህታችንን ቶሎ ብንደርስላት ለእኛም ኋላ ድና ደስታዋን የምንካፈል የምትረዳም ሁሉ ይሆናል። ማለት ታመው እንደዚህ ታጨንቀው ሀገራቸው ላይ ገብተው ህይወታቸው እንደዚህ ብስቁልቁል ብለው በቃ ወደ ውጭ ሄደው እዛም ሳይሳካ ሲቀር እነሱም መርዳት እንደዚህ ጤና ላጡ መርዳት ሲኖርብን አሁን ምሳሌ ያው ባለፈው ሚስቴ ያውሽ መጠ የተቆረጠ የሚለዋል አሁን እሱ ቅድም እያየ እየተረዳ ማለት ነው፣ እየተረዳ እንደ ሚስቴ ከዳችኝ ያለ መምህር ነበር። መምህር ስራውን ትቶ ውጭ ሊሄድ ሲል ከዳችው ሚስቱ ማለት ነው። ስትከዳው አለቀሰ፣ ሚዲያ ላይ ቀርቦ እሱ ግን እርዳታ ተረዳ። ተመልከቱ እንግዲህ፣ እንደዚህ አይነቱ ባለሀብት ሚኒየነር ማለት ነው። እንግዲህ ውቀት አለው፣ ጤና አለው፣ መምህር ነው። ሚስቴ ከዳች ብሎ ስላለቀሰ ብቻ ተረዳ። ወላሂ አንዳንድ ጊዜም እኮ ገንዘባችን ለምናውልበት እናወቅ እንደዚህ እንደዚህ ግን ታመው ሀገራቸው ላይ ገብተው ኢትዮጵያ ታግዟላችሁ። ኑሮውን እንደዚህ ነው እንደዚህ ነው ባልላችሁም ሁላችሁም ትረዱት ነው። እና መረጃ ያለባችሁ እንደዚህ ታመው በህይወት ድረሱ ልንባካችሁ ወገኖቻችን ለሚሏችሁ፣ ወላሂ አምስት አስር በአትሳሱ፣ ጥሩ ነው። ነገም በአላህ ታገኙበታላችሁ፣ አጅርም እንዲያውም ታገኙበታላችሁ። ወላሂ ዝም ብላችሁ ግን ለጋጠወጥ ሰህንቶቹ ናቸው ወላሂ፣ ብርን ያከተላከለንተላከለን የሚሉት እየተጀናጀኑ ብቻ ማለት ነው። እና እንደዚህ ላሉ እህቶቻችሁ ግን አምስት አስር ብታዋጡ ወላሂ ጥሩ ነው። አጀር በአላህ ታገኝበታላችሁ። የሰጣችሁትን ነገ በአላህ ትቀበላላችሁ። ወላሂ ይሄ ማለት ነው አጀር ነው ሰደቃ ማለት ነው። ልክ እንዳስቀመጣችሁት ነው። እና እህታችን እንርዳት እባካችሁ፣ ሁላችሁም ሸርግ ያደረጋችሁ ቪዲዮ እንተባበራት እላለሁ። እኔም አሞኝ ነው ግን አለው ኢንሻአላህ፣ አሁን እየተሻለኝ ነው። በቪዲዮ ኢንሻአላህ እንወጣለን ማለት ነው። እንግዲህ በመጨረሻ ሁላችሁም በስደት ላይ ያላችሁ እራሳችሁን ጠብቁ። ለእናንተ ለማይሆናት ህይወታችሁን አሳልፋችሁ አትስጡ ነገር ማለት ነው እናንተ እጃችሁ ላይ ገንዘብ ስታጡና አንድ ቀናማች ስትተኙ ተጎናችሁ የሚሸሻው ይበረክታል። እጃችሁ ላይ የሆነ ነገር ሲኖር ግን የሚያጅባችሁ ይበረክታል። ከራሳችሁን ጠብቆ ክፉ ያገኛችሁ ነው ምለው እንግዲህ ይህ ነገር ቢያንስ ከሶስት እስተ አራት እስተ አምስት መቶ ሀምሳ ሺ ሊበቃሽም ይችላል ላይበቃሽም ይችላል። ይህን ቅንጭላት ስላልተከፈተ ነው ያለ ይህን ሕክምና ካህዴ ዶክተር የሚከፈት ከሆነ ግን ይሄ ነው ብዬ መገመት አልችልም ያለው ይሄውም ሆኖ አለመትረፍም እኮ ይኖራል። ሁሉም ባላህ ፍቃድ ነው። ይሄንም የሚያመጣው ነው። ላልተርፍ ይችላልው ገና ታክም ሄድናል ብዬ በተስፋ እንጂ አላህ ያትርፈኝ ይዛል ድረስ አለ ድረስ አላውቅም። ይሄ ቀጠሮ ደሞ ህዳር አራት ነው ቀኑ ራሱ በጣም አጭር ቀን ነው። ያንንም ረጅም ቀን ብለው ነው የቀጠሩት። እንግዲህ ኢንሻአላህ ሁላችሁም አላህ ይጠብቃችሁ። የምዘረጉት ነገር አው ብላችሁ ማለት እኔ ልትረፍም አልትረፍም መቀው ታሪክ ስለለኝ ተተረፍኩኝ ኢንሻአላህ እንደሱ ቀርብ የሚስጋኔ ያንን ማቀርብ ይሆናል ግን ምናልባት ሻለ መትረፍ ስለሚኖር አውፍ ብላችሁ እህቶች እያላችሁ ነው ምሎ ሰላም አለይኩም። እሺ አይዘባችሁ። እንግዲህ ካለ ከፈጣሪ ስር የእናንተ እርዳታን እጇ ሲሆን ዘርግታችሁ ከፈጣሪ ስር ይችን እህታችንን ማትረፍ ያው ያለብን ይመስለኛል። እስከ አንድ ሚሊዮን እስከ ሁለት ሚሊዮን ያዳናችሁ ነው እቺ 4500 ሺህ ምን ማለት ነው? ከዛ በላይ ሊፈጅ ይችላል። እዚህ በቀላሉ ሐኪም ቤት እያየነው ነው መድኃኒት አሁን ካታዘዘችበት ሐኪም ቤት ውጭ ግዥት ትባላለች። እና ስሙን አራት መቶ ትባል እንጂ ስምንት መቶ ሊፈጅ ይችላል ከዛም በላይ እዚህ ራሱ እያየነው አይደል? ሐኪም ቤት በቀላሉ ነገር አልገይዘው ማለት ነው። ነፃ እንኳን ያላችሁ ስንት እንትንም ይላል።